ሁኔታሽ የሌላ ጊዜ ጸባይሽ አይደለም። አሁን የማደር ነው ተጣልተሽ ነው ጋር ባልሽ ቤት ካለ ለምን ሰው ቤት ሄደሽ ታደረሽ? እናንተ ሳይሆን ዝም አይ አንተ በየቤት ናችሁ አንቺ ብዙ ቦታ አድራለው። አይ ነው ማለት ማድረው እኮ እናቴ ቤት እህቴ ቤት ከዛም በኋላ ደግሞ በቃ እናንተ ቤት አደርኩኝ። ምን ችግር አለ? አይ ደሞ አሁን እሷ ማለት ነው ቤተሰብ ጋር ራሱ ቢሆን ምክንያት በቂ ምክንያት ከሌላት ባሏን ጥላ ማደር የለባትም የሚል አመለካከት አለኝ። ስለዚህ አንቺ በጊዜ ወደ ቤት

አብረሽን መተኛት ከፈለሽ ከኔ ጋር እኔ ከሱ ጋር ይፈልግሽ። ለምን ነው እሱ ከኔ ጋር? በቃ እንዴት አልጋ ራሱ ምን ነው አንቺ ጋር ማለት ነው።